መጽሐፈ ነገስት ቀዳማዊ ምዕራፍ ዘጠኝ ሰለሞንም የእግዚአብሔርን ቤት የንጉሱን ቤትና፣ ሰለሞን የወደደውን የልቡን ሐሳብ ሁሉ ሰርቶ በፈጸመ ጊዜ እግዚአብሔር በገባውን ለሰለሞን እንደተገለጠለት ዳግመኛ ተገለጠለት። እግዚአብሔርም አለው በፊቴ የጸለይከውን ጸሎትህንና ልመናህን ሰምቻለሁ። ለዘላለምም ስሜ በዚያ ያድር ዘንድ ይህን የሰራኸውን ቤት ቀድሻለሁ። አይኖቼና ልቤም በዘመኑ ሁሉ በዚያ ይሆናሉ። ዳዊትም አባትህ በየዋ ልብና በቅንነት እንደሄደ አንተ ደግሞ በፊቴ ብትሄድ ያሰስኩን ሁሉ ብታደርግ ስርዓቴንም ፍርዴንም ብትጠብቅ እኔ ከእስራኤል ዙፋን ከዘርህ ሰው አታጣም ብዬ ለአባትህ ለዳዊት እንደተናገርኩ የመንግስትህን ዙፋን በእስራኤል ላይ ለዘላለም አጸናለሁ። እናንተና ልጆቻችሁ ግን እኔን ከመከተል ብትመለሱ የሰጠኋችሁንም ትእዛዜንና ስርዓቴን ባትጠብቁ ሄዳችሁም ሌሎችን አማልክት ብታመልኩ ብትሰግዱላቸውም እስራኤልን ከሰጠኋቸው ምድር አጠፋቸዋለሁ፣ ለስሜም የቀደስኩትን ይህን ቤት ከፊቴ ጥለዋለሁ። እስራኤልም በአሕዛብ ሁሉ መካከል ምሳሌና ተረት ይሆናሉ። ከፍ ከፍ ብሎ የነበረውም ይህ ቤት ባድማ ይሆናል። በዚያም የሚያልፉ ሁሉ እያፍዋጨ እግዚአብሔር በዚህ ሀገርና በዚህ ቤት ስለምን እንዲህ አደረገ ብሎ ይደነቃል። መልሰውም ከግብፅ ምድር አባቶቻቸውን ያወጣውን አምላካቸውን እግዚአብሔርን ትተው ሌሎችን አማልክት ስለተከተሉ ስለሰገዱላቸውም ስላመለኳቸውም፣ ስለዚህ እግዚአብሔር ይህን ክፉ ነገር ሁሉ አመጣባቸው ይላሉ። ሰለሞንም የእግዚአብሔርን ቤትና የንጉሡን ቤት ሁለቱን ቤቶች የሰራባት ሀያ ዓመት በተፈጸመ ጊዜ ንጉሡ ሰለሞን በገሊላ ምድር ያሉትን ሃያ ከተሞች ለኪራም ሰጠው። የጢሮስም ንጉሥ ኪራም የሚሻውን ያህል የዝግባና የጥድ እንጨት የሚሻውንም ያህል ወርቅ ሁሉ ለሰለሞን ሰጥቶት ነበር። ኪራምም ሰለሞን የሰጠውን ከተሞች ያይ ዘንድ ከጢሮስ ወጣ፣ ደስም አላሰኙትም። እርሱም ወንድሜ ሆይ የሰጠህኝ እነዚህን ከተሞች ምንድን ናቸው አለ። እስከዛሬም ድረስ የከቡል አገር ተብለው ተጠሩ። ኪራምም መቶ ሀያ መክሊት ወርቅ ለንጉሱ ላከ። ንጉሱም ሰለሞን የእግዚአብሔርን ቤትና የራሱን ቤት ሚሎንም የኢየሩሳሌምን ቅጥር ሐጾርንም መጊዶልንም ጌዝርንም ይሰራ ዘንድ ገባሮችንም መልምሎ ነበር። የግብፅም ንጉሥ ፈርዖን ወጥቶ ጌዝርን ይዞ ነበር፣ በእሳትም አቃጥሎት ነበር፣ በከተማም የኖሩትን ከነአናውያንን ገድሎ ነበር። ለልጁም ለሰለሞን ሚስትት ትቶት አድርጎ ሰጥቶት ነበር። ሰለሞንም ጌዝርን የታችኛውንም ቤት ሮን በዓላትንም በምድረበዳ አገር ያለችውን ተድሞርን ለሰለሞንም የነበሩትን ቤት ከተሞች ሁሉ የሰረገላውንም ከተሞች የፈረሰኞችንም ከተሞች በኢየሩሳሌምም በሊባኖስ በመንግስቱ ምድር ሁሉ ሰለሞን ይሰራ ዘንድ የወደደውን ሁሉ ሰራም። ከእስራኤልም ልጆች ዘንድ ያልነበሩበትን ከአሞራውያንና ና ከኬጥያውያን ከፌርዛውያን ና የቀሩትን የእስራኤልንም ልጆች ያጠፏቸው ዘንድ ያልቻሉትን በኋላቸው የቀሩትን ልጆቻቸውን ሰለሞን እስከዛሬ ድረስ ገባሮች አድርጎ መለመላቸው። ሰለሞንም ከእስራኤል ልጆች ማንንም ባሪያ አላደረገም። እነርሱ ግን ሰልፈኞች፣ ሎሌዎችም፣ መሳፍንትም፣ አለቆችም የሰረገሎችና የፈረሶች ባልደራሶች ነበሩ። ሰለሞንም በሚሰራው ስራ ላይ ሰራተኛውን ሕዝብ የሚያዙ አለቆች 550 ነበሩ። የፈርዖንም ልጅ ከዳዊት ከተማ ሰለሞን ወደ ሰራላት ወደ ቤቷ ወጣች። በዚያንም ጊዜ ሚሎን ሰራ። ሰለሞንም በየአመቱ ሶስት ጊዜ የሚቃጠለውንና የደህንነቱን መስዋዕት ለእግዚአብሔር በሰራው መሰዊያ ላይ ያሳርግ ነበር፣ በእግዚአብሔር ፊት ባለው መሰዊያ ላይ እጣን ያሳርግ ነበር። ቤቱንም ጨረሰ። ንጉሱም ሰለሞን በኤዶሚያስ ምድር በኤርትራ ባህር ዳር በኤሎት አጠገብ ባለችው በኤጽዮን ጋብር መርከቦችን ሰራ። ኪራምን በእነዚያ መርከቦች ከሰለሞን ባሪያዎች ጋር የባህሩን ነገር የሚያውቁ መርከበኞች ባሪያዎቹን ሰደደ። ወደ ኦፊርም መጡ። ከዚያም አራት መቶ ሀያ መክሊተ ወርቅ ተሰዱ። ወደ ንጉሱም ወደ ሰለሞን ይዘው መጡ።